ሰላም ሰላም። ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው ወይም ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁ። ሰኔ አምስት ሁለት ሺ አስራ ሰባት ጁን ቴዮልብ ቴዮኒ ቴኒ ፋይቭ በቅደም ተከተል እንደ ኢትዮጵያ የዘመን አቆጣጠር እና እንደ ጎርጎሳውያን የዘመን አቆጣጠር የጋቱሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አቀርባለሁ። ላይክ አድርጉ፣ ሼር፣ ሀሳብ አስተያየታችሁን አካፍል ኮሜንት ቦክስ ላይ ሰብስክራይብ አድርጉ፣ አስደርጉ ጋት ሚዲያን በሱፐር ታንክስ ጨምሮ በሁሉም አማራጮች ደግፉ። እየደገፋችሁ ላላችሁ አብዝቼ አመሰግናለሁ። እንግዲህ በመጀመሪያው ፕሮግራማችን ወይ መረጃ ጊዜያችን የኢትዮጵያን ደህንነት በሁሉም አማራጮች በየብስ በባህር ባየ በሳይበር በሁሉም አማራጮች መከላከል የሚያስችል ከራስ አቅምም አልፎ በቀጠናው በቀይ ባህር ቀጠና ላይ በዋነኝነትም የኢትዮጵያ የውጭ ገቢ ንግድ የተመሰረተበትን የቀይ ባህር አስተማማኝ ዋስትና፣ አስተማማኝ ደህንነት ለመጠበቅ በሚያስችል ዝግጁነት ላይ ሰራዊቱ እየተገነባ እንደሆነ ለዛም ዝግጁ መሆኑን በተለይም ባህር ኃይሉ አዲስ እየተደራጀ ያለው ኃይል ባህር ኃይል ራሱን በትጥቅ በስልጠና የወትሮ ዝግጁነቱን የተረጋገጠ መሆኑን እንግዲህ የተቋማቸውን የአስር ወራት ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ጉዳይና ደህንነት ቋሚ ኮሚቴ አቅርበዋል ማለት ነው። በትናንትናው ዕለት የጦር ኃይሎች የኢፌዴሪ የጦር ኃይሎች ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ማለት ነው። በዚህ ወቅት እንግዲህ ከቋሚ ኮሚቴው የተለያዩ ጥያቄዎች ቀርበዋል። ዝግጁነቱን በተመለከተ የመከላከያ ዲፕሎማሲን፣ በዚህ ዙሪያ ላይ መረጃ ሰጥተዋል ማለት ነው። ፊልድ ማርሻል ብርሃኑ ጁላ በተለይም ወደ ቀይ ባህር ቀጠና እንዳንጠጋ የሚፈልጉ አልያንስ የሚፈጥሩ ይህ እንግዲህ መቼም ተምኔት አይደለም አይታችኋል ኢትዮጵያ ከሶማሌላንድ ጋር ኤምኦዩ መፈረሟን ተከትሎ የሶስት አሊያንስ አልሲሲ ከካይሮ ሀሰን ሼክ መሐመድ ከሞቃዲሾ ሆነው አስመራ ላይ የሶስትዮሽ ስምምነት የተስማሙበት አላማው በራሱ የአረብ ሊግም የነዚህ አላማው ኢትዮጵያን ከቀይ ባህር ላይ ማራቅ አንድ በውስጥ ችግሮቿ በውስጥ ጉዳዮቿ ላይ የተጠመደች ጠንካራ ኢኮኖሚ ያልገነባች መገንባት እንዳትችል በግጭት በትርምስ፣ የሃይማኖት ግጭት፣ የዘር ግጭት፣ የጥቅም ግጭት ባንዳ ከመሀላችን እየመለመሉ ማጋጨት፣ ማባላት ይሄ የቆዩበት ነው። ብዙዎቹ እንግዲህ ክላሲፋይድ የሆኑ ዶክመንቶችም ከትናንት እስከ ዛሬ ሲሰራ የነበረው ይሄ ነው። ኢትዮጵያ ወደ ቀይ ባህር እንዳትቀርብ የሚፈለገው በዋነኝነት ኢትዮጵያ በትንሹ አሁን እያደገ ባላት ኢኮኖሚ ሁለት ቢሊዮን ዶላር ሴቭ ማድረግ ከቻለ ይሄ ኢኮኖሚ አንደኛ ስትራቴጂክ ኢምፖርተንሳችን በጣም እንፈልጋለን። የሎጂስቲክስ አቅማችን መቶ በመቶ ሰልፍ ሪሊያንስ ስለሚሆን የነፃ ንግድ ቀጠና ብለው ወደብ የሌለው ሀገር ነፃ ንግድ ቀጠና ዝ ብሎ ቀልድ ነው። መቶ ፐርሰንት ዝግ ነው እያልኩ አደለም ግን፣ ከቀረጽ ነፃ ታስገባለህ ካልነው አንድ ሀገር የተቀላጠፈ የወደብ አገልግሎት የምትሰጠው ማንም ኢትዮጵያ ላይ የተሰነቀረ ፓራሳይት የሆነ ጉረሮ ኢትዮጵያ ጉረሮ ላይ ተጣብቆ ደም የሚመጡለው እኔ አሁን ጊዜ የሚፈታ ሆኖ የጅቡቲ ፕሬዝዳንት ያደረጉትን ኢንተርቪው እያየሁ ነበር እና ኢትዮጵያ ወደብ መጠቀም የምትችለው ሉዓላዊ ኤግዚስተንሳችን መከበር ሲችል ነው ይላል። ልክ ኢትዮጵያ እኮ ነው የምላቸው። ሌላውን እንትን ግድ የለም ጊዜ የሚፈታውም ስለሆነ አንዳንዱን ማለት ልክ ኢህአዲግ አሰብን መጠቀም አልችልም ያለ ጊዜ ኤርትራ እንዳንኮታኮተው፣ የጅቡቲን ወደብ የመጠቀሙን ተውት፣ መቶ ፐርሰንቱን እንትው ግድ የለም ስልሳ ሰባ ፐርሰንት ከበርበራ ወደብ ብንጠቀም የምንሰጠውን የኃይል አቅርቦት ብናቋርጥ፣ የንጹህ መጠጥ ውሃ ብናቆም፣ የቬጅቴብል አይነው በኮሜርስ ህግ ነው የሚመራው። ስለምንሰጣቸው ይሰጡናል። ግን ያን ሰብስቲቱ እስኪያደርጉ ድረስ ምንድን ነው የሚሆነው? የኛም እና ለትንሽ ሀገር መጫወቻ መቀለጃ የሆን ነው፣ በውስጣችን ያሉ ባንዳዎች፣ የእነዚያ ባንዳዎች ደግሞ የቀፈቀፉት ባንዳም በየሰፈሩ በነፃ ውጭ ስም እየቀለደ ያለበት ሁኔታ ነው ያለው። ኒይስ ኢትዮጵያ ወደ ቀይ ባህር እንድትጠጋ የማይፈለገው በትንሿን ባለን ኢኮኖሚ እንኳ ሁለት ቢሊዮን ዶላር ሴቭ ብናደርግ በየሁለት አመቱ ትልልቅ ግድቦችን ሁለት ቢሊዮን ዶላር ኢማጂን አርጉት። ሁለት ቢሊዮን ዶላር በአመት ሰፋፊ የሆኑ ማንፋክቸሪንግ ውስጥ እንድንገባ ያደርገናል። ያ ደግሞ ከሌሎች ሀገራት ጋር ከቀይ ባህር ጋር ስንጠጋ የራሳችን በዛ ኔቪ ሲኖረን ባህር ኃይል ከሚኖረን በላይ ከሌሎች ሀገር ጋር ሚሊተሪ አሊያንስ ይፈጥራል። ሚሊተሪ አሊያንስ ስንፈጥር አብሮ ኢኮኖሚክ አሊያንስ ይመጣል። ኢንቨስት የሚያደርጉት አስተማማኝ የሆነ ሎጂስቲክስ ካፓቢሊቲ አላቸው ወይ የተዘረጋ ይልሃል። ከዚህ ተቀብለን ፍሪትሬድ ዞን ብለን ከጅቡቲ አምጥተን የጅቡቲውን ከፍለን ወይ ድሬዳዋ ወይ ሰብሄልስ እና ዝሮ ዝሮ ኢትዮጵያ ደካማ እንድትሆን ጥገኛ እንድትሆን ከሌሎች ሀገራት ጋር የሚኖራት ግንኙነት እንዲደክም ነው። ማይት ሜክስ ዩ ራይት ነው። ዝሮ ጠንካራ መሆን አሁን ባለው በተለይ ምናልባት አሁን ያለው ማክሲመም ለቀጣይ ስድስት ሰባት ወር ሊቆይ ይችላል፣ ይሄ የዓለም አለመረጋጋት። ጀስት ነብይ እየሆንኩ አይደለም፣ ፕሊስ። በዚህ ግን አሁን ያለው የእስራኤል ኢራን ጉዳይ ማሸናፊ ተሸናፊነት እንግዲህ የሚጠናቀቁ ነው። አንዱ የራሺያ ዩክሬን ጉዳይ ምናልባት የቻይና ታይዋን እነዚህ እነዚህ ጉዳዮች ማክሲመም ሊቆዩ የሚችሉ እስከ ቀጣይ የካቲት አንድ አመት ሊቆይ ይችላል። ከዛ በኋላ ስቴብል ይሆናል ለሀያ ዓመት ለሰላሳ ዓመት ምናምን። በዚህ ጊዜ የውስጥም የውስጣችንን ጉዳይ ጠንካራ አድርገን ጨርሰን በይደር እንኳ አንዳንድ ጉዳዮችን አቆይተን ብሔራዊ ጥቅማችንን ማሳካት አለብን። ይህ እንዳይሳካ የቅርብና የሩቅ ጠላቶቻችን የውስጥ ባንዳዎችን ገዝተው የሚዲያ የሳይበር ጩኸትን ጨምሮ የተለያዩ የሽፍትነት ተግባር እየፈጸሙ ያሉት ኤንዌይስ የወትሮ የመከላከያ የወትሮ ዝግጁነት በትጥቅ በስንቅ በትጥቅ ባደረጃጀት እንዲሁም በሞራል ዝግጁነት የተጠበቀ መሆኑን ከየብስም ከመሬትም ከየብስ ያው መሬት ሶሪ ከባህር፣ ከአየር፣ ከሳይበር ከየትኛውም አቅጣጫ ሊሰነዘሩ የሚችሉ ጥቃቶችን መመከት በሚያስችለው ቁመና ላይ መሆኑንም አረጋግጠዋል ማለት ነው። ሌላው እንግዲህ በዛሬው ዕለት የሕዝብ ተወካዮች ምክር ቤት ስድስተኛ ዙር አራተኛ ዓመት ሰላሳ ስድስተኛ መደበኛ ጉባኤ ጉባኤውን በማካሄድ የብሔራዊ ምርጫ ቦርድ አመራሮችን ሹመት አጽድቋል ማለት ነው። በዚህ መሰረት ምክር ቤቱ በጠቅላይ ሚኒስትሩ የቀረቡለትን ሹመት የመንግስት በምክር ቤቱ የመንግስት ተጠሪ ዶክተር ተስፋዬ በልጅጌ ያቀረቡትን ማለት ነው። አቶ ተስፋዬ ንዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሹሟል። እንግዲህ አቶ ተስፋዬ ንዋይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዚዳንት እንዲሁም የፌዴራል ፍርድ ቤቶች ቃል አቀባይ ሆነው ለባለፉት ስድስት ዓመታት አገልግለዋል ማለት ነው እንግዲህ ፐርሰናሊ በሚኖራቸው ቆይታ እንደ ጋት ሚዲያ መልካም ጊዜ እንመኝላቸዋለን። እንግዲህ እንደምታውቁት አንዱ ኢትዮጵያ ውስጥ ያለው ስብራት ምርጫ ነው። በምርጫ ቦርድ በኩል ስማቸውን መጥራት ያስፈልግን ሜኒ ዌይስ ያው የራሳቸውን ሰርተው ሄደዋል። በኢህአዲግ ጊዜም የነበሩት ሰው ታማኝ የሆነ ከምርጫ ሂደቱ ፕሮሲጁራል ጀስቲስ እስከ ውጤቱ ሰብስታንቲቭ ጀስቲስ ድረስ ተአማኒነቱ በኢትዮጵያ ሕዝብ ፊት ከማንም በፊት ማመን ያለበት የኢትዮጵያ ሕዝብን የሚያሳምኑ ተቋም መገንባት እንደሚቻል የኢትዮጵያ ሕዝብ የኢትዮጵያ መንግስት ተቋም መገንባት እንደሚቻል የመንግስትን ወደ ሰፊነት የሚጠይቅ ቢሆንም ኦፍኮርስ አስቀድመው ክቡር ጠቅላይ ሚኒስትሩም ሲናገሩ ነበረ። በኢቲቪ በነበራቸው ኢንተርቪው የኢትዮጵያ ሰብአዊ መብት ኮሚሽን ላይ ውጤት መጥቷል። ሌሎችም ተቋማቶቻችን መከላከያ፣ ኢንሳ፣ አርቲፊሻል ኢንቴሊጀንስ እንደዚሁ ምርጫ ቦርድ፣ ጠንካራ ምርጫ ቦርድ ተአማኒነት ያለው ቢሆን እንዲሆን ከመዋቅር ካደረጃጀት ጀምሮ ሂደቶችን ከፖለቲካ ፓርቲዎች ጋራ በጋራ በመስራት ሂደት ውጤታማ ዘመን እንመኛለን። አቶ ተክሊት ይመስል እና ወይዘሮ ነሲማሊ በተመሳሳይ ምርጫ ቦርድ የስራ አመራር አባል ሆነው ተሰይመዋል ማለት ነው። በተመሳሳይ የምክር ቤት ውሎ በየሲዳማ ብሔራዊ ክልላዊ መንግስት ምክር ቤት ስድስተኛ ዘመን የምክር ቤቱ ስድስተኛ ዘመን ተመሳሳይ ነው አራተኛ ዓመት ሁለተኛ አስቸኳይ ጉባኤ አድርጎ የብልጽግና ፓርቲ ማዕከላዊ ኮሚቴ አባል የሆኑ በክልሉ ደግሞ የሲዳማ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ኃላፊ እሳቸውን እንግዲህ ከአቶ አለማየሁ ጢሞቴዎስ ማለት ነው፣ ያለመከሰስ መብታቸው የምክር ቤት አባል ስለነበሩ ያለመከሰስ መብታቸው ተነስቷል። ህገወጥ የጦር መሳሪያ ዝውውር፣ ከፍተኛ ኮንትሮባንድ፣ የሙስና ወንጀል፣ ላልተገባቸው ሰዎች የጦር መሳሪያ ማስታጠቅ፣ ሰዎችን በዘፈቀደ በህግ ምንድ ነው በህግ እንኳን ሰዎችን በዘፈቀደ ማሰር፣ የመሬት ወረራም ይጨምራል አንዳንድ ቦታ ላይ ደግሞ ያልተፈቀደ እጾችን እነዚህንም የመነገድ ዞሮ ዞሮ በዚህ ጉዳይ የህገወጥ የጦር መሳሪያ ዝውውር፣ ሙስና፣ አደንዛዥ እጽ፣ ላልተፈቀደላቸው ሰዎች ደገምኩት ኤንዌይስ የጦር መሳሪያ ማስታጠቅ በዚህ ምክንያት ያለመከሰስ መብታቸው ተነስቷል ማለት ነው እንግዲህ አይ ሆፕ ዛሬ ወይም ያለመከሰስ መብታቸው ከተነሳበት ሰዓት ቀጥሮ ጊዜ ጀምሮ በህግ ቁጥጥር ውስጥ ይሆናሉ ተብሎ ይታሰባል ማለት ነው። ሌላው በተመሳሳይ በዛሬው ዕለት የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከአራቱም አቅጣጫ ከመላ አገሪቱ ከተውጣጡ የመምራን ተወካዮች ጋራ በጠቅላይ ሚኒስትር ጽሕፈት ቤት ውይይት አድርገዋል። መምራን የመምራን ሕይወት የመምራን የኑሮ ደረጃን ከማሻሻል አንጻር ከዚህ የጤና ኢንሹራንስ፣ የመምራን የትምህርትና ስልጠና፣ አጠቃላይ በትምህርት ፖሊሲ ላይ በግብዓት ላይ የሚቀርብ የመምራን ምዘና፣ የትምህርት ምዘና፣ የቤት አቅርቦት ብድርን በተመለከተ ይሄ ከአቅም አንጻር የሚጠቀስ እንዲሁም ወል ጀስት ከተወካዮች ያገኘሁትን አነሳን ያሉኝን ተወካዮች መረጃ እንዳለ እንደወረደ እንሰጣቸው በሚል ነው። ስልጠና በመምራን የኑሮ ደረጃ ማሻሻያ፣ እንዲሁም እየታዩ ባሉ ከሰላምና ጸጥታ አንጻር በሀገራዊ ጉዳዮች በኢኮኖሚ ሁኔታው ጥያቄ አቅርበዋል። መረጃ የሰጡኝ መምራን ምንድን ነው ያሉ ከክቡር ጠቅላይ ሚኒስትሩ ጋር የነበራቸው ውይይት በመግባባት ላይ የተመሰረተ እንደሆነ ተስፋ በጣም ተስፋ እንዳላቸው ጥያቄያቸው ይፈታል የሚል ተስፋ እንዳላቸው ሁሉም ጥያቄ አቅራቢዎች ክቡር ጠቅላይ ሚኒስትሩም ጥያቄያችሁን በአጭር ጊዜ የሚፈታው በአጭር ጊዜ፣ በመካከለኛ ጊዜ የሚፈታው ደግሞ በመካከለኛ ጊዜ፣ ሌላው ከኢትዮጵያ የኢኮኖሚ እድገት ጋር ተያይዞ በረዥም በዘላቂነት ሁኔታ ደግሞ የሚፈታው ካለ ዞሮ ዞሮ በጥቅል በፖሊሲ ጉዳይ ታቅፎ የሚታይ ነው በሚል ምላሽ እንደሰጧቸው እርካታ እንዳገኙ መረጃ አግኝቻለሁ ማለት ነው፣ ከተሰብሳቢዎች። ይህንም ብለን ወደ ቀጠናዊ ጉዳዮች ስንገባ እንግዲህ የሱዳን የእርስ በርስ ጦርነት እንደቀጠለ ነው። በፈጥኖ ደራሽ በፈጥኖ ደራሽ ራፒድ ሰፖርት ፎርስ የፈጥኖ ደራሽ ድጋፍ ኃይሎች ሄሜቲ የሚመራው ማለት ነው የጀኔራል ሄሜቲ እንዲሁም የሱዳን መከላከያ ኤስኤፍ የሚባለው ሱዳን አርምድ ፎርስ በሌትናት ጀነራል አልቡርሃን በሚመራው መካከል ይሄ ጦርነት እንደቀጠለ ነው። በዚህ ጦርነት የከተማ መ ከተሞች እየወደሙ ነው። ከሱዳን ህዝብ ወደ ሀምሳ ፐርሰንቱ የሰባዊ ድጋፍ የሚፈልግ እየሆነ ነው። ኢኮኖሚው እየዳሸቀ ነው። ይህም ብቻም ሳይሆን እንግዲህ ትናንት ጀምሮ የወጡ መረጃዎች ምንድን ነው የሚሉ? ይሄ በጣም እጅግ ወሳኝ ስትራቴጂክ ጠቀሜታ ያለው ሊቢያን ሱዳንን እና ግብፅን የሚያዋስን ትራያንግል የሚባል የሃላይብ ትራያንግል አይደለም። የሃላይብ ትራያንግል የሚባል አለ፣ ሱዳን እና ግብፅ የሚጋጩበት እሱ ሳይሆን፣ ሶስቱን ግብፅን ሱዳንን እና ሊቢያን የሚያገናኘው ያኛውን ቦታ በትናንትናው ዕለት የሱዳን ፈጥኖ ደራሽ ድጋፍ ሀይሎች አጥቅቶ በዛ ቦታውን ተቆጣጥሯል። የሱዳን ወታደራዊ መንግስት ጊዜያዊው ማለት ነው፣ አልቡርሃን የሚመራው እንዲሁም ደግሞ የሲቪል ተብሎ የተደራጀ የውጭ ጉዳዩ መግለጫ አውጥቷል። መግለጫው ምንድን ነው የሚለው የኢስተርን ዲቪዥን የሚባለውን የሚመራው አሜሪካ ሊቢያዊ ዜግነት ያለው የጀነራል ሀፍታር ከሊፋ ከሊፋ ሀፍታ እንግዲህ አንዳንዶች ሀፍታር ከሊፋ አንዳንዶች ከሊፋ ሀፍታር የሚሉት ማለት ነው። እሱ አንደኛ ራፒድ ሳፖርት ፎርስን በመደገፍ በቀጥታ ተሳትፏል። ሁለት ገድለናል ቀድሞ ከትናንት በስቲያ ሁለት ወታደሮችን ገድለን የሊቢያ ሁለት ወታደሮችን ገድለን ሁለት ማርከናል የሚል የቀረባለ ከዛ ባለፈ ደግሞ እንግዲህ በትናንትና ሁለት ረፒድ ሰፖርት ፎርሱ ከሊቢያ ጀነራል ሀፍተር ካሊፋ ጋር ወታደሮች ጋር በመተባበር በፈጸመው ጥቃት እጅግ ከፍተኛ የሆነ ቁሳዊ እና ሰባዊ ድጋፍ ሰባዊ ጉዳት እንደደረሰ ነው እየተገለጸ ያለው። እንግዲህ እዚህ ላይ በጣም እንትን አለው ማለት የምታዩት የኃይል አሰላለፍ አለ። ለምሳሌ ሊቢያ ላይ ያለውን ሀፍታር ካሊፋን ግብፅ ትደግፈዋለች፣ ዩናይትድ አረብ ኤሚሬት ሀፍታር ካሊፋን ይደግፋሉ። እንግዲህ ማለት ሊቢያ የሊቢያ ዋናው ትሪፖሊ ላይ ያለው መንግስት ቱርኮች ይደግፉታል የኛው ደግሞ ተገንጣይ የሆነው ነው ማለት ተገንጣይ ስላቸው የዓለም አቀፍ እውቅና አላገኝም። ነገር ግን ድጋፍ ያገኛል ከማን ከግብፅ ከዩናይትድ አረብ ሚሬት ከራሽያ ድጋፍ ያገኛል ከሳውዲ አረቢያ ድጋፍ ያገኛል ወራስ ወደ ሱዳን ጉዳይ ሲገባ ግብፅ የማን ደጋፊ ነው? የአልቡርሃን ደጋፊ ነው። ሊቢያ ላይ ግብፅም፣ ዩናይትድ አረብ ኤምሬት፣ ራሻ፣ ሳውዲ አረቢያ ጀነራል ሀፍታር ካሊፈን ይደግፋሉ። ሱዳን ቼዝ ላይ ሲገባ ግን ካይሮ ወይ ግብፅ የአልቡርሃን ደጋፊ ነች። ዩናይትድ አረብ ኤምሬት የራፒድ ሰፖርት ፎርሱን ይደግፋል። ራሽያ መጀመሪያ አካባቢ የራፒድ ሰፖርት ፎርስ ደጋፊ ነበሩ። በኋላ ላይ ሽፍት አደረጉ። በተለይ የሀያ አምስት ዓመት የኔቪ አግሪመንት ከፈረሙ በኋላ ወደ አልቡርሃን ሽፍት አደረጉ። ሳውዲ አረቢያ ኖሮለስ የአልቡርሃን ደጋፊ ነው። ይሄ የፓወር ባላንስ ዳይናሚዝም የሚታይበት ነው። የራፒድ ሰፖርት ፎርሱ ይህንን ስትራቴጂክ ቦታ መቆጣጠሩ ከጄነራል ሃፍታር ካሊፋ ኃይሎች ከሊቢያ አንደኛ ወታደራዊ ስልጠና ለማግኘት፣ ሁለተኛ በቅርብ ርቀት ከዚህ በመነሳት የሚገኝ ወታደራዊ ትጥቅን ስንቅን ተጠቅሞ ራሱን ፖርት ሱዳንን ጨምሮ ጥቃት ለመፈጸም ያስችለዋል። ከግብፅ ሊተላለፍ የሚችል ያል ቡርሃንን የሚደግፈውን ድጋፍ ለመዝጋት ይጠቅመዋል። አስቀድሞ የሱዳን ጦር በጣም ሰፊ የሆነ መካናይዝድ አደራጅቶ ይጠብቅ የነበረው ራፒድ ሰፖርት ፎርሱ የወታደራዊ ቁሳቁስ፣ ተተኳሽ ጥይት፣ የተለያየ ትጥቅ ስንቅ ያገኝ የነበረው አንደኛው ከሊቢያ በኩል ነው። ሌላው ከቻድ ነው። በቻድ መስመር ነው። አንዳንድ የሚነሳ ደግሞ ከዚህ ከቦሳሶ ኤርፖርት ከፑንትላንድ ድጋፍ ያገኛል የሚሉ ይነሳሉ ልክ ውሰዱት፣ ከላይ ከቻድ አንድ፣ ከሶማሊያ በኩል ደግሞ ከቦሳሶ ከፑንትለንድ የተለያየ እስከች የሚያደርጓቸዋሉ። መነሻው ከዚህ የሆነ ያል የጦር አውሮፕላን የሚባለው ማለት ነው። ሰው የተለያየ የሪጂናል ዳይናሚዝም የፓወር ባለንስ ዳይናሚዝም እየተነሳ ነው ያለው አልቡርሃንን አሁን በአሁኑ ሰዓት ግብፅ፣ ኤርትራ ግልጽ ባልሆነ መልኩም የኢራን ድጋፍ ያገኛል። ይሄ ባለበት ሁኔታ ነው እንግዲህ በትናንትናው እለት የራፒድ ሰፖርት ፎርሱ ከፍተኛ የሆነ ማጥቃት ሰንዝሮ የሱዳንን መከላከያ ሰራዊት ላይ ጥቃት አድርሶ ይህን ስትራቴጂክ ቦታ የተቆጣጠረው ማለት ነው። እንግዲህ ሄሜቲ ኤርትራ በቀጥታ በተዘዋዋሪ አይደለም፣ በቀጥታ በሱዳን የእርስ በርስ ጦርነት ውስጥ እጇን አስገብታለች፣ ዋጋዋን ታገኛለች የሚል ማንገራገር አቅርቦ ነበር። በአሁኑ ሰዓት የሱዳን አየር ኃይል የሚጠቀምባቸው የውጊያ ጀቶች፣ የሎጅስቲክስ ሄሊኮፕተሮች ኤርትራ ውስጥ ነው ያሉት፣ አስመራ ምጽዋ፣ የሚሉ መረጃዎች እየወጡ ነው። እዛ አካባቢ የድሮን ጥቃት ይፈጽማል ወይስ አይፈጽምም፣ ምን አይነት የኃይል ቀይር ይኖራል የሚለውን የምናየው ይሆናል። ኤርትራስ በቀጥታ በቀጥታ ፉል ስኬል በግልጽ በአደባባይ አልቡርሃንን ደግፎ ይዋጋሉ የሚለውንም የምናየው ነው የሚሆነው። በዚህ ኃይል ልውውጥ ወቅት አንድ ተጨማሪ የእስራኤል ኢራን ጉዳይ አለ። እንግዲህ ኢራንና አሜሪካ የሚወጡት ሪፖርቶች ኮንፍሊክቲንግ ናቸው። በነገራችን ላይ አንዳንዶች ለምሳሌ ፕሮ ኢራን የሆኑ የሚወጡት ኢራን ኒውክሊየር አልፈልግም ብለዋል ስምምነት ላይ ተደርሷል የሚል ሪፖርት ይወጣል። ዞሮ ዞሮ ግን አሁን ያለው መረጃ ምንድን ነው? ኢራንና አሜሪካ በኒኩሌር ስምምነት በኒኩሌር ኢራን ኒኩሌርን ለሀይል ለኢነርጂ ለሕክምና መጠቀም ትችላለች ኒኩሌር ቦምብ ግን መታጠቅ አትችልም የሚል ከአሜሪካ በኩል ጽኑ አቋም አለ። ወራስ ኢራኖች ደግሞ ይሄ መብታችን ነው የሚል የሚነሳ አለ ኒክሌር መታጠቅ እኛ ኒክሌር አንታጠቅም ብላችሁ ፈርሙ፣ ነው ኖ እኛ አሁን የኒክሌር ቦምብ ፍላጎት የለንም፣ ፍላጎት ካለን ግን መታጠቅ ካለብን ግን አንታጠቅም ብለን አንፈርምም የሚል አለ። እንግዲህ አሁንም ስቲል ውይይቱ እየተካሄደ ነው። ከሁለት ከሶስት ሰዓት በኋላ አለም አቀፉ የአቶሚክ ኢነርጂ ኤጀንሲ የሚያደርገው የውይይት ሁለቱን እያደራደረ ያለው ይጠናቀቃል። አይ ቲንክ ያለ ውጤት ይጠናቀቃል ተብሎ ነው የሚጠበቀው። በዛም አሜሪካ በቀጣይ ቀጣይ ድርድር የመደረጉ ምድሉ አናሳ ነው። ይህንም ተከትሎ እስራኤል በኢራን የኒውክሌር መሰረተ ልማት ላይ ጥቃት ትፈጽማለች የሚል ሪፖርት እየወጣ ነው። እንግዲህ ከገልፍ ሀገራት በቅርብ ካሉት ከኢራቅም፣ ከኳታርም፣ ከሳውዲም ኤምባሲ የአሜሪካ ኤምባሲ አባላት ለቀው እየወጡ ነው። ኦፍኮርስ ለዶናልድ ትራምፕ ጥያቄ ቀርቦላቸው ነበረ። አንድ የቀረበላቸው ጥያቄ ምንድን ነው? ለ እየለቀቁ ነው፣ ምንድን ነው ችግሩ? ሲባሉ አይ ለመኖር የማይመች ነው የሚል ምላሽ ነው የሰጡት። በዛሬው እለትም አንዳንድ የሚወጡ ሪፖርቶች፣ ሳውዲ አረቢያ ውስጥ የመንግስት አገልግሎት እንደተደናቀፈ ይህም የሆነበት የገቨርመንት ሰርቪስ አቅሮስ ሳውዲ አረቢያ ወብ ዲስራፕትድ አዝ ኦል ኦፊሻል ዌብሳይትስ ዌንት ኦፍላይን ከዚህ ጀርባ ደግሞ ኢራን ሳይበር አታክ ፈጽሟል የሚል መረጃዎች እየወጡ ነው ያሉት። በተመሳሳይ የዋይት ሃውስ ቃል አቀባይ የፕሬስ ሴክሬታሪ ካሮሊን ሌቪት ዶናልድ ትራምፕ ከጋዛ ፍልስጤማውያን የማፈናቀሉን እናወስ ወጣቸዋለን ያለውን እቅድ አለመተውን የሚያሳይ መረጃ ሰጣለች። ምንድ ነው የሚለው ዋይት ሀውስ ፕሬስ ሴክሬታሪ ካሮል ሌቪት ሄንት ትረምፕስ ጋዛ ፖፕሌሽን ሪሎኬሽን ስቲል ኦንደ ቴብል ምንድነው ዳት ኤሪያይዝ ኢዝ ኖት አሰች አፕሮፕሪት ፎር ሊቪንግ ሀቢቴብል አይደለም የሚል ይህንን ሰጠዋል የሚላለ ሶ ይህንን የጋዛን እናስለቀቃለን የሚለው ጉዳይ ስቲል ጠረጴዛ ላይ እንደሆነ በአሜሪካ የእስራኤል አምባሳደርን በተመሳሳይ በእኛ ሕይወት ዘመን ፍልስጤም አገር አትሆንም የሚል ሪፖርት የሰጡበት መረጃ የሰጡበት ሁኔታ አለ። የራሻ ዩክሬን ጉዳይ እንደምትከታተሉት ነው። ራሻ በጣም መጠነ ሰፊ የማጥቃት ሂደት እያደረገ ነው። ቀስ በቀስ ቀስ በቀስ ከተሞችን የመጠቅለል ሂደት እየሄደ ነው። አንዳንድ የሚወጡ ሪፖርቶች የራሻ መከላከያ ሰራዊት አስቀድሞ ከነበረው ዲፌንሲቭ ፖዚሽን አሁን ሙሉ ለሙሉ በማጥቃት ኦፌንስ በማድረግ ስቲል ወደ ኬቭ ሊያቀና እንደሚችል ነው እየተገለጸ ያለው። አጠቃላይ በዚህ ሁሉ የኃይል መለዋወጥ፣ በዚህ ሁሉ የፓወር ዳይናሚዝም ኢትዮጵያ በቀይ ባህር ቀጠና ጥቅሟን ለማስጠበቅ በተለይ ደቡባዊ ቀይ ባህርን ቆርጦ አሰብን ለመቆጣጠር ጥረት መደረግ መቻል ያለበት ጊዜው አሁን ነው እና አሁን ይሄ ጊዜ ካለፈ የራሱ የሆነ ችግር የሚፈጥር ይሆናል። እንግዲህ እስራኤል ሪሊ ኢራንን የምታጠቃ ከሆነ እስራኤል ኢራንን ስታጠቃ ሀውቲዎች ደግሞ መግለጫ እየሰጡ ነው። በቀጥታ ከእስራኤል ጋር እንዋጋለን እያሉ ነው። ይሄ የሚሆን ከሆነ ደግሞ በዚህ በቀይ ባህር መተላለፊያ ላይ የሚፈጠረውን ችግር በዘላቂነት ለመፍታት የኢትዮጵያ ጀግኖች በቀጠናው መገኘት ይጠበቅባቸዋል። ለጋት ብሎ ያሉን አጫጭር መረጃዎችን ነኝ ናቸው። ተጨማሪ መረጃዎችን ምሽት በጋት ዕለታዊ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ቴንክዩ